ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እግዚአብሔር ይመስገን እኛ በጣም ደህና ነን። ትንሽ ጠፍተን ከርመናል። በጣም እንግዲህ ይቅርታ። ታቁት የለ አንዳንዴ ነገሮች እንዳሰባችሁት አይሆኑም እና ቢዚ ቢዚ። እንዴት ናችሁልኝ ሁሉ ነገር ሰላም? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ታሪካዊ የሆነ መተብተብ ተተብትቧል ልጅ ፀጉር እና እሷ አክስቷ ቤት ስሊፕ ኦቨር ሄዳ ነበረ፣ እዛኛውን ቤት እኛም ቤት ቢዚ ነበርን። እንደምታውቁት የግራጁዌሽን ሲዝን ነበር፣ በየአቅጣጫው ስንሯሯጥ ጸጉሩ እንደተያዘ ዋላ ደራለ እርጥበት ነበረው እና ትብትብ አለና ከአክስቷ ቤት ስትመጣ ምን ብትለኝ፣ ጥሩ ነው ማሚ፣ መቀስ አዘጋጂ፣ መቀስ አዘጋጂ ለጸጉሬን ያለችው እና ዘግንነዋታል። በእጇ ስትነካው ገና ደርቋል። እና በቃ እንዳይሆኖ ይሆኖ ነው ተተብትቧል። ፈርተዋለች። እሷም በጠር እንዴት ነው ሆኖ ብላ ተጨንቃለች። እና ያው እንደፈራ ነው አይደለም። በእርግጥ የራሱ መል አለው። እዚህ ጋር ያሳየዋችሁ ሊቪንግ ኮንዲሽነር ነው። እና ይሄ ሊቪንግ ኮንዲሽነር በጣም ነው የሚረዳው። ምናልባት ሌሎቹም ሊኖሩ ይችላሉ። እኔ ግን ይሄንን ነው የተጠቀምኩላት። ሚስ ጄሲ ነው የሚለው እንትኑ የብራንድ ኔሙ እና በጣም ቆንጆ ሊቪንግ ኮንዲሽነር ነው። ሽታው እጅግ በጣም ደስ ይላል። በሱ ነው እያፍታታሁላት ያለሁት። ፀጉሩ ንጹ ነው ታጥቦ እርጥብ ነበረ። ወፍራም ሹሩባ ተሰርቶ ተበትኖ ነው እንደዚህ ደርቆ አደረችበት እንደዛው እና አልፍታታ ይላል። እና ይህን ደረቁን ምናምን ማይሞከር ነው። ውሃ በበቂ ነው የረጨሁበት ውሃ በደንብ እየተረጭመ እንትኑ ፕሮዳክቱ ከመቀባታችሁ በፊት ውሃ በደንብ እርጭት እርጭት አድርጋችሁ ምናልባት ያ አጋጣሚ እናንተም ጋ በሆነ አጋጣሚ ይፈጠር ይችል ይሆናል። ሁሉም ቤት የየራሱ መፍትሄ ይኖረዋል እና የኔን ለማካፈል ያክል ነው። እና ውሃ ትልቁን ትልቁን ቦታ የሚይዘው ውሃው ነው። የእውነት ለመናገር ውሃው በጣም ነው የሚረዳው። እነሱን አድርገዋለሁ። የሚገርማችሁ ጣታችሁ ገብቶ አይወጣም ከውስጡ በጣም ነው የተያያዘው። ፀጉሯ ደግሞ በባህሪውም እንደዛ ነው፣ የመያያዝ ነገር አለው። ሲተበተብ በቃ በጣም ነው የሚቆጣጠረው እና እሱን ለማፍታታት እየታገልኩኝ ነው። እዚህ ጋ መጀመሪያ ራሱ ተከፍሎ የነበረ ስለሆነ ነው ሄድ ሄድ እያልኩ ያለሁት እንጂ፣ ሌላውን ፓርት እንደዚህ መክፈል በቀላሉ አይቻልም። በቃ ተያይዟል ነው የሚባለው። አሁን እዚህ ጋር ያው አነስ አነስ ማድረግ አለብኝ የግድ እንዲበጠርልኝ እዚህ ጋር ያች ተቋጥሯል ጭራሽ ነው የማይለያየው ሲበጠር ለስልሶ ሲሰራ ምንም የሚያስቸግር ፀጉር አይመስልም ሲቋጠር ግን በቃ በኃይለኛው ነው እዚህ ጋር ደበሎ ነገር ሆኗል በጣታችሁ ታገኙታላችሁ። የሆነ እንዲቋጠር ነገር ብሎ ማለት ነው። ያው ፕሮዳክቷን ትንሽ ኮንዲሽነሯን ላይ ቀባቀብ አደረግኳት። ውሃ ነካው። ልቅቅ ልቅቅ እያለ ነው። ጣታችሁ ላይ የሆነ ስትስቡት እየተላቀቀ እየተላቀቀ ነው የሚሄደው አንድ ሁለት ጊዜ ሶስት ጊዜ ምናምን እንደዚህ ያጋጥሞኝ ያውቃል። አንድ ጊዜ ከርል አድርግልኝ ብላኝ ሞክሬ እንደዚህ ነው በቃ የሆነው። ሁለት ሶስት ቀን ትምህርት ቤት ሲዛው ሄደች እና ማን የቻለው። ከዛ በቃ በጣም አስቸግሮኝ ነበረ። እንደ ረጅም ፀጉር ብዙ እንትን አትለውም፣ እንዲሁ በሹሩባ ምናምን ነው እንጂ በተን አድርጋ ምናምን ያምራታል። አንዳንዴ ግን በተለይ እንዲከርል ነገር ከሆነ የሚደረገው ይሄ አንገቷ የማህተቧ ላይ ይጠመጠማል። እርስ በርሱ ደግሞ ይያያዛል እና በቃ ማይሆን ማይሆን ሆኖ ነው የሚመጣው። እና እኔም ማርፈው ሹሩባ ስሰራው ነው ቁጥርጥር ስርት አድርጌ ሳርፍ ነው ማርፈው፣ እንጂ ስታይል ማድረግ ምናምን ምናምን ብዙ የሚሰራ አይደለም በዚህ ጸጉር። ለመከፋፈል እራሱ በቃ በጣታችሁ እንደ ጥጥ እየለያያችሁ እየለያያችሁ እየለያያችሁ አሁን በቃ ለማበጠሪያም ወደሚሆን ደረጃ ደረሰ። እጄ ላይ እያየሁት እርጥበቱ እና እንትኑ ኮንዲሽነሩ እያፍታታልኝ የሆነ እጃችሁ ላይ ታቁት የለ እንትን ሲመጣ መለስለስ ምናምን ሲጀምር። አሁን ይኸው በቃ ማጠብ አይጠበቅብኝም። ጸጉሩ ንጹ ነው፣ ንጹ ጸጉር ነው። ሊቪንግ ኮንዲሽነሩ ላዩ ላይ የተወሰነ ቀን መቆየት ስለሚችል አሁን በዚህ መልኩ አፍታትቼ ሾርበዋለሁ ማለት ነው። ያው እንደምታውቁት ሹሩባ ደግሞ የፀጉራችሁን ምቾት ጠብቆ ያቆያል። ፀጉራችሁ ተመችቶት መቆየት ይችላል። እንደዚህ ያለስልሳችሁ አበጥራችሁ፣ ቆንጆ አድርጋችሁ ከሾረባችሁ ፀጉራችሁ ጤናማ ሆኖ ይቆያል። ልጆቻችሁን የምትሰሩት ሹሩባ ባለፈው በሰራሁት ቪዲዮ ላይ አውርተናል። ፐርፌክት የሆነ ልቅም ያለ የጎበዝ ስታይሊስት መምሰል አይጠበቅበትም፣ ግን ያው ባለው አቅማችን የምንችለውን ያህል እንሾረባለን ምክንያቱም ጤናማ ሆኖ እንዲቆይልን ስለምንፈልግ ማለት ነው። ስለዚህ የተሻለ አማራጭ ነው ለፀጉራቸው ደህንነት ማለት ነው። ቆንጆ ሆኖ እንዲቆይላቸው፣ እንዳይሰባበር፣ ወዙን ጠብቆ እንዲቆይ በተቻለው አቅም የተቻለውን አይነት ሹሩባ ቀጠንም ቢል ወፈርም ቢል ተበትኖ ከሚቆይ በጣም የተሻለ አማራጭ ስለሆነ መሾረብ አለበት ፀጉራቸው። እንደምታይ ሁሉም አንደኛው እንትን ሙሉ ለሙሉ ተፍታታ። ከአራት አንደኛው ማለት ነው፣ ከአራት ሹሩባ አንደኛው አራት ቦታ የከፋፈልኩላት ቆንጆ እንቆንጆ ሆኖ ለስልሶልኛል፣ ተፍታቶልኛል፣ ወደ ነበረ ማንነቱ ተመልሷል። እና አሁን ለሰለሰልኝ በደንብ ነው ያበጠርኩት። አልተበጣጠሰም፣ አልተበሳቆለም፣ ብዙ አልጎዳኋትም፣ አላሳመምኳትም እሷንም እና እንደነገርኳችሁ ያ እንትኑ ማበጠሪያው ምንም የለበትም። እንዳያችሁት ብዙ የወጣ ጸጉር የለውም። የረጨሁት ውሃና እንትኑ ሊቪንግ ኮንዲሽነሩ ረድቶኛል በጣም። ኖርማሊ ማንኛውም ፀጉር ሲበጠር የሚወጣውን ያል ትንሽዬ ነው ያለው። እና መጀመሪያ ጸጉሩ እርጥበቱና ልስላሴው እስከሚመለስ ድረስ አለማበጠር በጣታችሁ ማፍታታት የተሻለ መፍትሄ ነው። ከዛ እንደዚህ ሾረብ ሾረብ አድርገን ምንም ቢሆን እንደዚ ሆኖ ቢቀመጥ ይሻላል። አንድ ቦታ ነበር የነበረው እና በቀላሉ ተፈታ። ከዛ የተፈታውን እራሳቸው አድበለበሉት እንደነገሩ እንደነገሩ አድርገው ለመሾረብ ሞከሩ፣ አልቻሉበትም። እንደዛው አደረ። እንደነገርኳችሁ ግራጁዌሽን ሰርግ፣ ምናምን ነበር እና ሁሉም ቢዚ ሆነ፣ በየአቅጣጫው ልጆቹ ናቸው ቤት የቆዩት። እዛ በቃ እንደዚሁ አምሮበት ቆየ ማለት ነው ፀጉሩ። ይህም አሁን ሻይን ያደረገ በቀረቀ ራሱ ወዙ ተመለሰ። ይህን ይመስል ነበር። እንግዲህ የዛሬ ቪዲዮዬ ትንሽ የሚጠቅም ኢንፎርሜሽን ታገኛላችሁ ስለ ሊቪንግ ኮንዲሽነሩም ብያስባለሁኝ። ብዙ አይነት ሊቪንግ ኮንዲሽነሮች አሉ። ይሄ የእኔ ምርጫ ነው በቅርብ ያገኘሁትና። የለመድኩት፣ የወደድኩት፣ እናንተም ትወዱታላችሁ፣ ሞክሩት። ሊንኩን አስቀምጥላችኋለሁኝ እንትኑ ላይ ዲስክሪፕሽን፣ እና የመጀመሪያ ኮመንት ላይ አብራችሁኝ ስለነበራችሁ ግን እጅግ በጣም አድርጌ አመሰግናለሁ። ይህን መስሎ ተሾርቧል። ይህ በሚቀጥለው ቀን ነው ይህን ሹሩባውን የቀረጽኩላችሁ። ለስለስ ብሎልኛል፣ ቆንጆ ሆኖልኛል። ይሄ ነበር የዛሬ ቪዲዮ ወገኖቼ። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ሰላም ቆዩልኝ።